ያቃል የምታልፉበትን ማስረዳት ብዙ አይጠበቅባችሁ። አንዳንዴ የምታልፉበትን ነገር ማብራሪያ አታችሁ አታውቁ። ተንበርክካችሁ እሱ ያብራሯዋል ያብራሯዋል፣ ያቀዋል፣ አንደርስታንድ ያረግሃል። እንደዚህ ሲያየ እንድትፈቅድለት ነው የሚፈልገው። በራሱ መጠን መጥቶ ይሠረዋል። እኔ መች እዚህ ድረስ አልኩ እስክትሉ ድረስ እምትሄዷትን እያንዳንዷን መንገድ እምትከፍሏትን ዋጋ እምትሰቃዩትን ስቃይ ያቀዋል። ከኃጢአት ጋር ያለውን ትግላችሁን ያየዋል። እግዚአብሔር ሆይ አቃተኝ ስትሉ ጸጋ አቀዋለሁ ይላል። እያየሁ ነው። አንዳንዴ እሚያይ አይመስልም። ከአይኖቹ ፊት የተደበቅን ይመስለናል። የሚደራረቡብን ነገሮች፣ የሚከቡን ነገሮች እላያችን ላይ ዝግትግት ሲሉ እግዚአብሔር ሆይ አታይም ወይ የሚል ጸሎት ሰምታቸው። ሰቆቃወ ኤርምያስን እኮ አንብቡት። ውስጥ ጸሎታችን ላለመስማት ራስን በደመና ውስጥ ደባክ፣ አንተ አታይም አለ ለምን ራስን እንዲህ ተደባብቀህ ውጭ ብልሃለ። ከዛ እግዚአብሔር መጣና አፍህን ወደ መሬት ውስጥ ቅበርና ጩኋል። ለምን እንዳይሰማ ሰው ብዙ እንዳይሰማ ይህ ዘመሆኑ አ እኔ አታይ